ጸጉሬን ለምን ቆረጥኩት? ስለ ተበጣጠሰብኝ፣ እና የገዛ ጸጉሬን በእጄ ቆርጄ። አንተስ ተበጣጠሰብኝ፣ ጸጥ የምል ይመስላል። ብሩ አላላ። ሩታ አደገኛ ፍጡር እየሆነችበት ነው። አብርሽ ላይ እየተቀየረችበት ነው። አራች ልጅ ከቀን ወደ ቀን የባህሪ ለውጥ እያሳየች ነው። ጋይስ፣ አይ ሩታ

ጸጉሬን ቆራርጬ እንደጣልኩት አንተንም ብትስጥስ አርጌ ነው የምጥልክ። አብርሽን ከህይወት አውጥቼዋለሁ። ኦ ላላ እንኳን ልጅ ወለድኩ እንጂ ካላስ ልጅን ከወለድኩ ሌላ ወንድ ጋር ሄጄ መለጣጠፊያ አይቀርም እያለች ነው። አብርሽ ንቃ፣ ብሮ ንቃ፣ ሰሞኑን ነቃ ነቃ እያለች ነው። ልጅቷ ጸጉሯን እያሳመረች ነው። ዝንጥ ዘነጥነጥ እያለች ነው። ሼፒ ቀሚስ እየለበሰች ነው። ነቃ በል አንዱ እንዳይቀማህ። እና ሩታ አፍልተሻሊኒ ቆንጆ ክርስትናው እስከሚነሳ እንኳን ተረጋይ እንጂ እኔ ልጃቸው ላነሳ ነበር። ካሁን በፊት ታውቃላችሁ። እና የሩታ እንትኖች በጣም ነበር የሚጠሉኝ በፊት ማለት ነው። ኦ ማይ ጋድ እንዴት እንደሚሰዱኝ ማለት ነው። አንቺ ከረፎ ከሩታ ጋር ልትወዳደሪ ነው ይላሉ። መች አልኩኝ መች ወጣኝ ልወዳደር። አዎ እና ማለት ነው ሩታ እንደ የልጅሽን አባት እኮ በቀይ አጠብሽ ነው በቀደም ትንኝ የወረሰው እንትን ጥንዝ ይዛል ሹ ዛሬ ደግሞ ፀጉሬ እንደቆረጥኩ ታንታንም ቆረጥ አድርጊ አውጥሻለሁ ብለሽ በአሽሙር አብርሽን መለብለቡን ተያይዘሸዋል። በቲክቶክ ተያይዘዋለች፣ በኢትዮ ጠብታለች። እና ሰሞኑን ጠብቁ፣ ሩታ እንግዲህ ከሌላ አንድ ጋር መምጣቱ አይቀርም። ሌላ ደግሞ ሀይሚዬ፣ የኔ ውድ እንደዚህ መዘነጥ ምንድን ነው? ኦላላ ሀ ቆንጆ ሆናለች ዛሬ ደግሞ በፈጣሪ ስም። አንዳንድ ሰዎች ግን የሆነ ወሬ ሲያወሩ ሰማልበ ደግሞ ያገሩ አለች ናት ምቀኛ ቅንቅና ሚዎች ሴትዩ ማለት ነው። የሆነች አረጅት ሴትዩ አለች፣ ነገ እናጥባታለን። ሌላ ስለ ፍቅርና ስለ ሄሉ እየጠየቃችሁ ነው። እሱ ነገ ነው መሰራላችሁ። እነሱ ደግሞ አንድ ቪዲዮ ነገ ሰራለው። እሺ ስለ እነሱ ነገ አወራችኋለሁ። ዛሬ ስለ ሀይሚና ስለ ሩታን ማወራው። በነገራችን ላይ እኔ በጣም ግርም ያለኝ እና የታዘብኩት ነገር ልንገራችሁ፣ ሀይሚ ዛሬ በሚኪ ቤት ነው የመጣችሁ። መቼም ቅመሟ መቼም ጎበዝ ናት። ከትናንት ወዲያ ሚኪ ሲያለቀስ ኔ ራሱ አይችው ነበር። በቃ ምን ሁኖት ነው ብዬ ማ ነው ኑሮ ምርር ብሎት ና። ቅመሟ ዛሬ ሚኪን ለማበረታታት በቤቱ ተገኝታለች። ብሩክ ደግሞ በሄኖክ ቤት ነው የተገኙት፣ እንጂ ዛሬ በቤታቸው አልመጡም። የኔ ምርጦች የኔ ምርጣ ምርጦች በቃ የዩቲዩብ ድምቀቶች ከሆናችሁ በቃ እናንተ ያላችሁበት ቤት በሙሉ ይደምቃል። በቃ ድምቅ ሽብርቅ ሽብርቅ ርቅ ነው የሚለው በቃ እናንተ ለዩቲዩብ የተፈጠራችሁ ነው የሚመስለው የምር። እና የኔ ውድ ሀይሚዬ በቃ ልታበረታታው ኩን ሄደሽ ከትናንት ወዲያ ሲያለቅስ ስለነበረ በቃ ተመካክረው ሊያበረታቱት ነው የሄዱና ሀይሚና ቡራ በጣም ነው ደስ የሚልኝ ለምን መሰላችሁ? በቃ ብቻችን እንብላ አይሉም። በቃ ከሰው ጋር መስራት ምናምን ምናምን ይመቻቸዋል። ና ቡራዬ በነ ሄኖክ ሄኒዬ የኔ ጠንበለል ምን ሆነ ነው ኖክ ጣም በለሌ ምን ሆነ ነው እንደዚህ የምታለቅሰው? ኦላላ እነሱን ስትመክር ልታስታረቅ ስትለፋ ነበር አይደል? እንዴ እንዴ፣ አታልቅስ የኔ ውድ ፑ የኔ ውድ ነው ያልኩት። ይቅርታ ተሳስቼ ነው ተሳስቼ ነው። በሉኝ አፍቃሪዎቹ በሉኝ በሉኝ። እኔ የራሴ ውድ የሆነ ባላለኝ ሺ ሆ ውድ ኮ ነው እንዳላችሁ ቡራ በነሄኖክ ቤት ሀይምዬ ደግሞ በሚኪ ቤት ከቻቻች ብለዋል። ዝንጥ ዝንጥርጥ ብለው ብሩክ እንዳያችሁት ራስታ ሆኖ፣ ሀይምዬ ደግሞ እምር ድምቅ ብሎባት ነጭ አበባ መስላን የመጣችው የኒማር እንዴ ናቸው። የኔ ወዶች የኔ ማሮች የኔ ፍቅሮች ሰላም ብያችኋለሁ። ላልኳችሁም ግን ብያችኋለሁ ድጋሚ እያልኳችሁ ነው። በስመ አብ ወልድ እኔ ግን እናንተ የሆነ የመርሳት በሽታ ይዞኛል ልበል ወይስ ደግሞ ፍቅር ይዞኝ ይሆን አላውቅ። በጣም እየረሰው ነው። አንዳንዴ ሰላም ሳልላችሁ ዘው ብዬ እገባለሁ። አንዳንዴ ደግሞ አውርቼ አውርቼ መጨረሻ ላይ ሰላምታው ትዝ ይለኛል። አረረረረ ይህን ውዶች እናንተንማ ሰላም አለማለት በጣም ትዝብት ነው። ካል እናንተ ማናለኝ የኔ ውዶች ማለት ነው። ስጠፋ ጠፋሽ፣ ስመኝ የት ነሽ የምትሉኝ የኔ ውድ ማሮች ማለት ነው። የኔ ፋሚሊዎች በጣም እንደመወዳችሁ ታውቃላችኋል። አዎ እኔ ማሮች ትመቹኛላችሁ። እናላችሁ ዛሬ አንደኛ ስለ ሩታ ነው ምናወረው፣ ቅድም ብያችኋለሁ፣ ግን ስለ ሩታና ስለ ሀይሚ እና ሁሌ ማለት ነው ኢትዮጵያ ሄጀ ከመጠው ወዲህ ማለት ነው የጭንቅላቴ እንትን እንትን ብሏል። ተዛብቷል መሰለኝ፣ ተዛብቷል ያወራሁትን ነገር እየደገምኩባችሁ ነውና። ተረዱኝ ተረዱኝና፣ ጣቢያ እየቀላቀልኩ ነው። ፍቅር ይዞኝ ነው፣ ባሌን ትቸው ስለመጣው በቃ እሱ እየናፈቀኝ እና ሀይሚን ሳያቸው በቃ በቃ ትቾ ልሄድ እያልኩ ነው። እና እናላችሁ ሮትዬ ባሏን ንጥብ እያደረገችው ነው ሰሞኑን። ባሽሙር ትለበልበዋለች ባሽሙርት ለበል በዋለች ልብልብልብልብልብ አንዴ ጨጓሪ ይመስላል ትለዋለች፣ አንዴ ደግሞ ውሽሟል ውሰጅ ውሰጅ ውሰጅ ውሰጅ፣ እያለች ተሰብናለች ዛሬ ደግሞ ጭራሽ ከህይወቴ ሪሙቭ ዲስኳሊፋይድ ብሎክ አርጊ ዋለ አለች ከህይወቴ ብሎክ ነው ያደረግኩት ነው ያለች እኮ አብርሽ በህይወት አለ ትናንትና እኔ እኮ አብርሽ እኮ ተንቃል አሁን እኮ ሩታ በጣም እየናቀች ነው ለምን መሰልህ አማች አማቶቹ ቤት ካሜራ ይዞ በየቀኑ ነው የሚመላለሰው ማስተናገዱ መረራቸው እንዲህ አማች ሲመጣ መቼ ስደፋ ቀና መባሉ አይቀር ድፋ ቀናያሉ። ማስተናገዱ መረራቸው። አሁን በፊት ቤት ነበር የሚቀረጸው ቤት ነበረ አብርሽ እየሄደ አጥሚቱንም፣ ምኑንም ምኑንም እያለ ምርር አላቸው መሰል፣ እናትና አባቷ ማለት ነው። አብርሽ እየ አጥሚቱንም፣ ፍርፍሩንም በቃ ለሱ የተሰራችውን እየበላ ቪዲዮ እየሰራ ነበረ። መረራቸው፣ በራቸውን ቆለፉ በራቸውን ዘቋኑ እኮ ቤት ውስጥ ቪዲዮ መቀረጽ ተወጥቷል። ተቆጥተው ማለት ነው። በቃ አታምጭብን ካሜራ እየያዘ ለእሱ ደፋ ቀና ማለቱ ሰለቸን ብለው። ካሜራ ማን አለ? ራሱ አለ። አማች ነው ደግሞ እና እንዴ አማቶች በር ላይ ማንዣበብ አበዛ። አብርሽ እውነቷ ነው፣ ብሎክ ብታደርግም አልፈርድም። አንዳንዴ ማንዣበብ ማንዣበብ በቃ ከሌላ ሰው ጋር መስራት እኮ ነው እስከም አንዳንዴ እኮ አማቶች ይንቁ አልገባ እንድታከብራቸው ይፈልጋሉ። የሆነ ለጥቅምህ ብቻ እንደምትቀርባቸው ካወቁ በቃ አንተን ማቅረብ አይፈልጉም። ጥቅም ጥቅመኛ ነው አድርገው የሚያስቡ ገባ፣ በይርክ ቁጥር ለሆነ ጥቅም እንደሆነ በቃ አእምሯቸው ሴንስ ያደርጋል እና አብርሽ መመላለስ አብዝታል። ሩታ ደግሞ ከህይወቷ ብሎክ እያደረገች ነው። ብሎክ በተለይ አሁን ልጅ ስትወልድ በቃ ካላስ ከዚህ በኋላ በቃ መሄዷ ነው መሄዷ ነው። አንዱ ሸበላ ነው ቀጣይ ይዛል የምትመጣ እንግዲህ። ለማንኛውም ልጃችሁ ስለወለዳችሁ ልጃችሁ በጣም ብዙ ነገር ስለሚያይ፣ የእናንተን ቪዲዮ ስለሚያይ ለልጃችሁ ስትሉ ተጠንቀቁ። የምር የምትሰሩትን ቪዲዮ ለልጃችሁ የሚመጥን ቪዲዮ ስሩ፣ እናትም አባት። ምክንያቱም ልጃችሁ እያየዋል ከዚህ በኋላ ማለት ነው። ሶ ልጃችሁ ደግሞ የሚያድገው እናንተን እያየ ነው። ሶ መጨረሻ እንደ እናንተ እንዲሆን እንዳታደርጉት የእናንተን ቪዲዮ ካየ ልጁ መጨረሻ ላይ እንደ እናንተ ነው የሚሆነው። እሱ እንደ እናንተ እንዳይሆን እናንተ ጥሩ ነገር እየሰራችሁ ልጃችሁን ጥሩ ትምህርት እንዲያደርግ እንዲያገኝ አድርጉት ልላችሁ ፈልጋለሁ። ከዛ ውጭ ሩታ የልጅሽ አባት ነው አብርሽ ያኔ ሞት ኩልህ ሀበር ኩልህ ተቀዘቀዘቅ ኩልህ ብለሽ ግልሽ አድርገሻል። ሶ እንደዛ ካደረግሽ በኋላ አሁን በአሽሙር እሱን መነካካት አያስፈልግም። እሱ ጥሩ ነገር አድርጓል ማለት አይደለም ግን አናንተን የማያለያያችሁ አንድ የሚያደርጋችሁ ልጅ አለ መሀላችሁ ላይ ሶ ልጅ እስካለ ድረስ አንቺም የልጅሽን አባት ማክበር አለብሽ እሱም የልጁን እናት ማክበር አለበት የፈለገ ሌላ ሴት ጋር ሊሄድ ይችላል አንቺም ሌላ ወንድ ጋር ልትሽ ትችላለች የልጅሽን አባት እስከሆነ ድረስ በቃ እሱን መንካት የለብሽም ብዬ አስባለሁ ክብሩን የሚነካ ነገር ማድረግ የለብሽም በእርግጥ እሱ ጣጣ የለውም ማብረሽ ገንዘብ የሚያስገኝ ነገር ብቻ ይሁን እንጂ ኬር የለውም እኮ ብሰድቦ ካጠገቦ ምንም አይመስለውም በቃ ብቻ ገንዘብ ያስገኝለት አባቴ። እና ሩታ እንደዛ አድጊ፣ የልጅሽ አባት እስካሁን ድረስ አክብሬው። አብርሽም እንደዛው ልል ፈልጋለሁ። ልጃችሁ ቪዲዮችን ስለማይ ጥሩ ቪዲዮ ስሩ፣ የልጃችሁን አዕምሮ የሚገነባ ማለት ነው። ሌላ ደግሞ ሃይሚዬ የኔ ቸኮላታ፣ የኔ ቆንጆ፣ በነሚኬ ቤት ካቻቻ ብላለች። የኔ ውድ ስለመጣሽ ደስ ብሎኛል። ብሩክም እንደዛው መጥቷል፣ ግን ሄኒ እያለቀሰ ነው። ሄኒ የኔ ጠንብለል ምን ነክቶ ነው? አፍቅረ መሆን አለበት እ ነውዝ እነዚህ ልጆች ቀለበት ሲያስሩ ተናደደ። የልጅ ታመመኮ